ሰላም ጤና ይስጥልኝ። ውድና የተከበራችሁ የተዞሮች በሙሉ ባላችሁበት በአለም ዳርቻ ሁሉ የክርስቶስ ሰላም ይብዛላችሁ። ውድ ኦርቶዶክስ ተዋሕዶ ልጆች በውጭም በሀገር ውስጥም ያላችሁ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አደረሰን። አሜን። እግዚአብሔር ይመስገን። በዓሉ የሰላም የፍቅር የአንድነት እና የበረከት የሆንልን ዘንድ አምላካዊ ፈቃዱ አይል። ሀገሪቱም ሰላም አታለች። ቤተ ክርስቲያኒቷም ሰላምን አታለች። ሰላምን የሚያውጅ ማን ይሁን? ስለ ሰላም ማን ይናገር? ስለ ሰላም ማን ያወራ ተብሎም ጥያቄ እስከሚቀርብበት ደረጃ ደርሰናል። ከዚህ ላይ ቆም ብለን ልናስብ የሚገባው ቤተ ክርስቲያን የራሷ ነጻነት አላት። ቤተ ክርስቲያን የራሷ ክብር አላት። ቤተ ክርስቲያን የራሷ ነጻ መድረክ ፈላጊ ናት። ሁሉም ያም ይህንን አድርጊ፣ ይህም ይህንን አድርጊ ስላላት እየተጎተተች የተባለችውን የምታስተናግድ አትሆንም፣ አይደለችም የፈለገ የሚያዘዛት የፈለገ የሚያሽከረክራት ያልወደደ ደግሞ እንደወደደ ፍላጎቱን ምኞቷን ምኞቱን እንድትፈጽምለት የሚጎትታት ቤተክርስቲያን ኑራ አታውቅም። ወደፊትም ልትኖር አይገባም። ቤተክርስቲያን ግን የራሷን ስራ ለራሷ መተው ነው። ቤተክርስቲያን ሞትን አታውጅም፣ ትንሣኤን ግን ታውጃለች። ቤተክርስቲያን ልትሰራው የሚገባትን ስራ መስራት አለባት። መንግስትም ደግሞ እንደ መንግስትነቱ ሊሰራ የሚገባውን ከመስራት አልፎ አኩራፊ ሊሆን ጨርሶ አይገባም። ግለሰቦችም አሉ። አንቺ ነሽ ያልሽን ካልተወጣሽ የሚባል ነገር ከመንግስት ጨርሶም አይጠበቅም፣ ሊሆንም አይችልም። አሁን አሁን ቤተ ክርስቲያንን በጥላቻ የሚመለከቱ ስም አጠራሯን የሚያጠፉ ከእለት ወደ እለት እየበዙ መጥተዋል። መንግስትም ጠባቂነቱን አረጋግጦ ሊጓዝ ቤተ ክርስቲያኒቱም ሰላሟን እየሰበከች ፍቅሯን እያጸናች መልካም ነገርን እያወጀች ልትጓዝ ይገባል። ከዚህ በተረፈ ሁሉም የኔን ፍላጎትና ምኞት ካላደረግሽልኝ የኔ አይደለሽም ማለት ተገቢ አይደለም። ይህም ሁሉም ያናገረን በዓለ ጥምቀቱን ለማክበር ቤተክርስቲያንም ይህንን ትበል አለበለዚያ እንዲህ አይደለም የሚሉ መልእክቶች ስለደረሱን ነው። በዚህ ላይ ቋሚ ሲኖዶሱ በሰፊው ተወያይቷል። ቤተክርስቲያን ሰላሟን ታውጃለች። አሉ አሉ እየተባሉ ስለተነገሩ ንግግሮችና ግለሰቦች ጳጳሳት ሊቃነ ጳጳሳት ከሆኑ በቅዱስ ሲኖዶሷ ታያለች፣ ትመክራለች፣ ታስተምራለች። ከዚያ በታች ያለውን ራሷ ትመክራለች፣ ትገስሳለች፣ ሕግ አላትና በሕጓ መሰረት። ከዚያ ውጭ ግን ሱሪ በአንገት ታወጣው የሚባል ነገር ቤተ ክርስቲያን አትሸከምም፣ አትቀበልም። ሰላሟን እያወጀች ሰላሟን እየሰበከች በሰላም መንገዷ ትጓዛለች። ሁልጊዜም ቤተ ክርስቲያን መሞትን ስራ ብላ ይዛው ኖራለች። ወደፊትም ሞት ከሆነ ሰላም ለመቀበል ዝግጁ ናት። ይህን ካደረግሽልኝ ይህንን አደርግልሻለሁ የሚባል መደራደሪያ የላትም ሊኖራትም አይችልም። ድርድሯ ሰላምና ሰላም ብቻ። የጸጥታው አካላትም ትናንት እንዲህ ተብያለሁ፣ ይህ እንደገና በተቃውሞ ካልታወጀልኝ በስተቀር ይህንን አላደርግም የሚለውን አስተሳሰብ ትቶ ህግን በህግ ስርዓትን በስርዓት ለመፈሰም ለማከናወን አይምሮውን አስፍቶ የተሻለ ስራ እንዲሰራ በዚሁ አጋጣሚ ቅዱስ ቤተክርስቲያን መልእክቷን ታስተላልፋለች። እቺን ሀገርም ታሪክ አልባ ለማድረግ ትውልዱም ቀስ እያሉ ወኔውን እየሰለቡ ለታሪኩ ደንታቢዝ እንዲሆን ተባካቸው አይሰራም። የምትሉ አይሰራም፣ አ አይሰራ እንዴ? የተጣመመውን ለማስተካ የሆነ ቦታ ልውሰዳችሁ፣ ፈቃደኛ ናችሁ ነው? እስቲ ይህ ቦታ የግማደ መስቀል ማረፊያ፣ የኦሪት መስዋዕት መሰዊያ፣ የእመቤታችን የስደት መተከዣ፣ የንግስት ዘውዲቱ ንግስና መቀበያ፣ የሊቃውንት መፍለቂያ። የት ነው? ከየት ነው? በፊት ግን ምን ማለት ነው? ቢቀድም በእሌኒ ተቆፍሮ የወጣው የክርስቶስ መስቀል፣ ታዲያ መጨረሻው የቱ ጋር ነው? ለዘመናት በኢየሩሳሌም የቆየው መስቀል ነገስታት ቢጣሉ፣ የአንጾኪያ የኤፌሶን የአርማንያ የግሪክ ብለው መስቀሉን ለአራት ከፈሉት። የአፍሪካ ታዲያ ለግብፅ ለእስክንድሪያ ፓትሪያርክ ደረሰ። ከዛስ? ከዛማ ሁለት ታሪክ ሁለት ጸሐፍት አስቀመጡ። ክተት ሰራዊት ምታ ነጋሪት ብለው መስቀሉን በኢትዮጵያ ምድር ለመስቀል የተነሱት አጼ ዳዊት ይሰኛሉ። አለ ንጉስ ዳዊት ረኃብና ቸነፈር በኢትዮጵያ ቢከሰት ወደ ኢየሩሳሌም መልእክት ቢልኩ የክርስቶስ መስቀል ለእኛ ለህዝባችን ድኅነት ይሆናል ሲሉ የጠየቁ እንደሆነ ያስቀመጠ ሲሆን ሁለተኛው ጸሐፍት ደግሞ ኢየሩሳሌም በችግሯ ወቅት ወይም ክርስቲያን እየተገደለባት ባለበት ወቅት የኢትዮጵያን ሰራዊት የጠየቀችበት ወደማ ወደ ንጉስ ዳዊት። ንጉስ ዳዊት ደግሞ ሄዶ ዘምቶ አሸንፎ በሚመጣበት ሰዓት ለስጦታነት ወርቅ ከርቤ ቢሰጡት እሱን አልፈልግም፣ የክርስቶስ ግማደ መስቀል እንዲያውም ይጠበቅ ከኔ ይሁን ሰው ከማይደርስበት በማለት በሁለቱ ታሪክ ታስሮ በአጠቃላይ ግን የንጉሥ ዳዊት ታሪክ ባለበት መስቀሉ በሲናር ሱዳን ላይ እንደተቀበሉት ይናገራል። ተቀብለው መስቀሉን አጅበው በመንገድ ላይ ሳሉ እንደሞቱ ሞቱ ታሪክ የሚያሳየው በጥቅምት ዘጠኝ ከበግሏቸው የወደቁት ንጉሥ ዳዊት ታዲያ ልጃቸው የምትመለከቱት ዘራያቆ ንግስና ንቢዝ መስቀሉን ከዛው ካለበት መስቀለኛ ቦታ ሊያስቀምጥ መስቀለኛ ቦታ ተፈልጎ መስቀሌን በመስቀለኛ ቦታ አስቀምጥ ተብያለው ሲል የተባለበትን ቦታ ሲፈልግ የነበረበት ወቅት ነበር። ንጉሱም ፈለገ ሲዘዋወር ቆየ። መስቀለኛ ቦታ ለመስቀሉ የሚሆን ትክክለኛውን ቦታ ፍለጋ መካከሏ ገነት ዳሯ ሳት የሆነ የበረረ ወፍ የሰገረ ቆቅ የማይታደንበት መስቀለኛ ቦታ ፍለጋ ታዲያ ሶስት ቦታ አሳርፎ አራተኛው ቦታ መስቀሉን አሳረፈባት የት? በኋላ እናያለን። አንዴ ብቻ ወደዚህ ቦታ ልመልሳችሁ። ሁለት ወንድማማቾች ነገስታት ኢዛናና ሳይዛና በአራተኛው መቶ ክፍለ ዘመን መሰረት የጣሉበት ቦታ ነው። መነሻው በአብርሃና በአጽብሐ በነገስታት በንጉስ ታዲያ ንግስናን ቢያገኙ ከስጋ አስተዳደር በፊት ኢትዮጵያን በመዞር ወንጌልን በመስበክ ተዋህዶን ማስፋት ያላመነን እያሳመኑ ያጠመቁ የቅድስት ልደታ ቤተ ክርስቲያን የመሰረቱ ነገሥታት። ልቀጥል። የኦሪት መስዋዕት የተሰዋበት። ምን ማለት ነው? ወንጌል የክርስቶስ ወንጌል ከመሰበኩ አስቀድሞ ወንጌል ሳይሰበቅ በብሉይ ኪዳን ዘመን ክርስቶስ የተጠበቀበት ቦታ ነው። በምናቦች አሳያቸዋለሁ መስዋዕት የተደረገበት በሰባ ሰገል ተመርተው የክርስቶስን መምጣት እስኪመለከቱ ድረስ በብሉይ ኪዳን እንደታዘዘው መስዋዕት የሰውበት ይህ የምትመለከቱ ንጉስ አብርሃ ጽባሀ ብሎ ንጉስ ኢስሐቅ፣ ንጉስ ዳዊት፣ ንጉስ ዘራ ያዕቆብ፣ ንግስት ዘውዲቱ፣ ንጉስ ኃይለስላሴ ስላሴ ይህ ሁሉ ነገስታት ሱባኤ የያዘበት የጸለየበት፣ ቁርባን የተቀበለበት ሱባኤ የገባበት ቦታ አለም በቃኝ ብሎ የላመ የጣመ ላይ በላ ክርስቶስን በማመስገን ብቻ መላእክትን መስሎ ለመኖር በሚጥር ገዳማያን ደናግላን እንዲሁም ባህታውያን እንዲሁም ቅዱሳን የተሞላ ይህ ቦታ ማናሉት አሉት ከሶስት መቶ ሰላሳ አመተ ምህረት እስከ አሁኗ እለት ድረስ የእግዚአብሔር ስብ የሚጠራበት የሚቀደስበት ክርስቶስ የሚከብርበት ነገረ መስቀሉ የሚነገርበት ግማደ መስቀሉ ለሰባት ወር ያረፈበት ይህ ቦታ ማናሉት መናገሻ አምባ ማርያም እንዲሁም ጋራ መዳን ያለም አንድነት ገዳም። ራታጉ የነበረውን እንጨት የድነታችን ምልክት አደረገው። የወንበዴዎች መቀጫ የነበረው መስቀል እሱ ደሞ ሲያፈስበት ጥንተ ጠላታችን ሰይጣን የሚቀጣበትና የሚሸነፍበት ምልክት ሆነ። በአንገታችን የምናስረው በልባችን ያተምነው በልብሳችን የጠለፍነው በጉልላታችን ላይ ሰቅለን በአደባባይ የምናከብረው መስቀል፣ ክርስቲያኖች መስቀል ጌታችን የሞተበት ሳይሆን ጠላታችን የተሸነፈበት ኃይላችን፣ ጽናችን፣ ቤዛችን የነፍሳችን መዳኛ ነው። አይሁድ ግን እናጠፈዋለን ብለው ቀበሩት። ሶስት መቶ ዓመትም ተራራ እስኪያክል ድረስ ቆሻሻ አደፉበት። ዛሬ ጊዜዎች እንደሚደክሙት ብርሃንን ማጥፋት አይቻልምና እግዚአብሔር ሌኒን አስነስቶ ከተቀበረበት መስቀሉ እንዲወጣ አደረገ። መስቀሉ ሲወጣ ምውሮችን አበራ፣ ለምጻሞችን አነጻ፣ ድውያንን ፈወሰ፣ የሞቱትን አስነሳ። ምንም እንኳን ንግስት ሌኒ መስከረም አስራ ስድስት ቁፋሮ ጀምራ መጋቢት አስር መስቀሉ ቢወጣም የጾም ወቅት ነውና አባቶቻችን ፈሊጥ መስከረም አስራ ስድስት እና መስከረም አስራ ሰባት መስቀሉን በዓል እናከብራለን። አሜን። በእውነቱ ቃለ ሕይወት ያሰማልን ተስፋ የሆነች ርስተ መንግስተ ሰማያትን ያወርስልን መምህራችን እንዲሁም እህታችን እውነት ደስ በሚል መልኩ አጠር መጠን ባለመልኩ ገለጻ ተደርገውልናል፣ ማለት ነው። ስለ መስቀል በጣም ብዙ ነገር ማለት ይቻላል። ነገር ግን ያው አጠር አጠር ያሉ ቪዲዮዎችን ነው ሼሪ ላደርጋቸው የወደድኩት ማለት ነው። ፍቅር ፖስታችን ያሳደርብን ለምናምን ለኛ ይሆንልን እየደረግልን የረፍት ብዛት እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምን ጊዜም ህይወታቸው ሀዘንተኛ ነው። የእንቅልፍ ጉዛ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሀ ያደርጋል ማለት ነው። ብዙ የምትተኛ ከሆነ የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ አይ ጊዜ ጊዜ የሰጣቸው እናያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ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 በጣም ከባድ ነው። እንግዲህ አባቶቻችን አሁን ላይ ዝምታቸውን ሰብረው ነው እያየናቸው ያለ ነው። በጣም ይከብዳል እውነት ለመናገር እና ያው መስቀል አደባባይም ዘንድሮ በዓሉ እንደደበዘዘ እየተናገሩ ነው። እንግዲህ በዓሉን እያከበሩት ማለት ነው በቦታው ላይ እየተገኙት። እግዚአብሔር አምላክ እንግዲህ ሀገራችን ኢትዮጵያን ኦርቶዶክስ ሃይማኖታችንን ወደ ነበረችበት እንዲመልስልን የበኩላችንን መጸለይና መማጸን መታከት የለብንም። እግዚአብሔር አምላክ ከሁላችን ጋር ይሁን። ለሀገራችን ሰላም፣ ለህዝባችን ፍቅርና አንድነትን ያብዛልን። ስለተከታተላችሁ አብራችሁ ስለቆያችሁ እጅግ በጣም አመሰግናለው። ሰላም ቆይልኝ።